ንበየ በቅድመ ሰብእ አነኒ አነሂ አምኖ በቅድመ አቡየ የዘበ ሰማያት በሰው ፊት የሚያምንብኝን እኔም በሰማያዊ አባቴ ፊት እመሰክርለታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችው እግዚአብሔርን የምትወዱት ኦርቶዶክሳውያን እግዚአብሔር ልጆች ኃያሉ እግዚአብሔር አምላክ በሰላም በህይወት ጠብቆ ለ217 ዓ ም በዓለ ተንሣኤውና እንዲሁም የሰማይቱ የቅዱስ ጊዮርጊስ አመታዊ መታሰቢያ በዓል እንኳን አደረሰን እንኳን አደረሳችሁ። ዘያምን ብየ በቅድመ አነ ይ አምኖ በቅድመ አቡ ሰማያት በሰው ፊት የሚያምንብኝን በሰው ፊት ስለእኔ የሚመሰክርልኝን እሳቱን ስለቱን ሳይፈራ በሰሜ መከራ የሚቀበለውን እኔም ደግሞ በሰማያዊ አባቴ ፊት እመሰክርለታለሁ ባለው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ትምህርተ ወንጌልና ቃል ኪዳን መሰረት ሰማዕታት እሳቱን ስለቱን ሳይፈሩ ፍቅረ እግዚአብሔር አገብሯቸው መከራውን በመቀበል ሰማዕት የሚለውን ክብር አግኝተዋል። ሰማዕት ማለት ምስክር ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል በማሰብ የሚመጣውን ሁሉ እግዚአብሔርን ካዱ፣ ጣዖታት አምልኩ የሚሉትን ይህንም ካላደረጋቸው ደግሞ ከፍ ብለን አንገታቸውን፣ ዝቅ ብለን ባታቸውን እንቆርጣለን፣ ስጋቸውን ለአራዊት እንሰጣለን የሚሉትን አላውያን ነገስታትን ባለመፍራት በምስክርነት በእውነተኛነት ስለ እውነተኛው እግዚአብሔር እየመሰከሩ የቆሙ ሰማዕታት ተብለው ይጠራሉ። ቀደም እንዳልኩት ሁሉ ሰማዕት ማለት ምስክር ማለት ነው። ስለ እውነት የሚመሰክር እግዚአብሔርን ፈርቶ የሚኖር ሃይማኖቱን በግልጽ በየትኛውም ስፍራ መመስከር መናገር የሚችል ማለት ነው። እንግዲህ በዘመነ ሰማዕታት ብዙ ቅዱሳን ሰማዕት ክርስቲያኖች አምላካችሁን ካዱ፣ ለጣዖታ ስገዱ ተብለው ይህንን አንፈጽምም በማለታቸው ብዙ መከራዎችን ተቀብለዋል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ እንደተናገረው ወኩሎ አሚረ ይቀትሉነ ወኮነ ከመ አባግዕ ዘይጠብሑ፣ ስለ እርሱ ሁሉ ጊዜ ይገድሉናል እንደሚታረዱ በጎችም ሆነናል ሲል እንደተናገረው ሁሉ እንደ በግ የታረዱ፣ በሰይፍ የተሰነጠቁ፣ ለእሳት የተጣሉ ብዙ ቅዱሳን ሰማዕታት አሉን። ከእነዚህ ቅዱሳን ሰማዕታት ውስጥ አንዱ በዓሉን ሚያዝያ 23 ቀን የዕረፍት በዓሉን የምናከብርበት የሰማዕታት አለቃ ቅዱስ ጊዮርጊስ ነው። በሶስተኛው መቶ ክፍለ ዘመን አጋማሽ ላይ በዘመነ ዲዮቅልጥያኖስ በዘመነ ሰማዕታት ተብሎ በሚታወቀው አርባው የመከራና የስደት ዘመን የተነሳው ሰማዕቱ ቅዱስ ጊዮርጊስ አንዱ ነው። ሰማዕቱ ቅዱስ ጊዮርጊስ በፍልስጤም ልዳ የተወለደ አባቶ ዞሮንቶስ እናቶ ቴዎብስታ የተባሉ በሃይማኖት የጸኑ በምግባር የበረቱ ሰዎች ነበሩ እና ልጃቸውን በሃይማኖት በምግባር በማሳደጋቸው አባቱ በሀያ ዓመቱ በሞት ቢለይበትም ቅሉ ቅዱስ ጊዮርጊስ ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመመስከር መከራውን ሁሉ በመቀበል የበረታ ነው። ታሪኩን እንደሚነግርን ገድሉ እንደሚመሰክረው ሁሉ በቤሩታዊት ሀገር ዘንዶ የሚያመልኩ ልጆቻቸውን የሚገብሩ ክርስቲያኖች ሰዎች በነበሩበት ዘመን እርሱ ዘንዶን በመግደል በጌታ በኢየሱስ ክርስቶስም እውነትን በመመስከር አምላካችን እግዚአብሔር ብቻ መሆኑን በመናገር በዚያ የሚያስደንቅ ታምሩን አድርጓል። ቅዱስ ጊዮርጊስ ይህን ያደረገበት ዕድሜው የሃያ ዓመት ዘመን ነው። በጣም የሚያስደንቅ ጊዜ ነው። የወጣትነት ዘመን ነው። በዚህ ላይ ሀብት አለ፣ ስልጣን አለ። እነዚህ ሁሉ ሳያሳትሱት ለስልጣኑ ሳይጎመጅ አዎ የያዘው ሀብት ንብረት አላፊ ጠፊው መሆኑን በመገንዘብ ወጣትነቱም አረፍተ ዘመን የሚገታው መሆኑን በማመን ጊዜ የማይገታው እግዚአብሔር ሀብት ንብረት አላፊ ነው፣ የማያልፍ እግዚአብሔር መሆኑን በማመን ስለ እርሱ ምስክር ሆኖ የቆመ ነው ቅዱስ ጊዮርጊስ። በሀያ ዓመት የወጣትነቱ የውትድርናው አገልግሎት ታሪኩን እንደሚነግረን እስከ መቶ እልቅና የደረሰ ጠንካራ ተዋጊ ነበረ። ጠላቶቹ ሲመጣ የሚበደበዱለት ታላቅ፣ በውትድርናው የተመሰከረለት ባለሙያ ነው። ምድራዊ ውትድርና የሚያልፍ የሚቀር መሆኑን በማመን የሰማያዊ ኢየሱስ ክርስቶስ ወታደር ለመሆን ራሱን አዘጋጅቶ በሃይማኖት ጠንክሮ ሰማዕትነትን ለሰባት ዓመት ተተቀብሎ በዚህ በሚያዝያ 23 ቀን ራሱ እግዚአብሔር አምላካችን ሰማዕትነት ይበቃል ወደኔና ብሎ በሰጠው ቃሉ መሰረት አንገቱን ተሰይፎ በዚህ ዕለት ሰማዕትነትን ተቀብሏል። እንግዲህ ቅዱስ ጊዮርጊስ በተሰየፈበት ዕለት አንገቱ በተቆረጠበት ጊዜ ቅዱስ ያሬድ እንደተናገረው እንደዘመረው፣ ቅዱስ ጊዮርጊስ ሆ በተከለለ ደም ወማይ ውሃ ሌብ ምና ከሳዱ ፈልፈለ። ቅዱስ ጊዮርጊስ በሰማዕትነት አንገቱ በተቆረጠለት ዕለት እርሱ የእግዚአብሔር ሰራዊት መሆኑን ስለ ሰማዕት ሆኖ የመከራን የተቀበለ መሆኑ ምስክር የሆነው ዘንድ ከአንገቱ ውሃ

በስሙ ለነዳያን በማብላት ለተቸገሩት በመርዳት ቤተክርስቲያን በየዓመቱ ሚያዝያ 23 ቀን በዓሏን ታደርጋለች። በተለይም በ1968 ዓመተ ምሕረት አሁን ግርጅ ተብሎ በሚታወቀው በቦሌ አውራጃ የተቋቋመው የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ቤተክርስቲያን በስሙ ተመስርቶ ሰፊ ስብሐተ እግዚአብሔር የሚሰጥበት አገልግሎት የሚከናወንበት ደቀ መዛሙርት የሚፈሩበት በስፋት ትምህርተ ወንጌል የሚሰጥበት የበረከት ቦታ ነው። በዚህ ቦታ ከክርሰ ምድር የፈለቀ የሰማይቱ ቅዱስ ጊዮርጊስ ጠበል፣ የቅዱስ ገብርኤል ጠበል፣ የቅዱስ አማኑኤል ጠበል እንዲሁም የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የአቡነ አረጋይ ጸበል የሚገኝበት ትልቅ የፈውስ ቦታ የበረከት ቦታ ነው። ስለዚህ ሁላችሁም ከሰማይቱ በረከት ዋጋ እንድታገኙ በቃል ኪዳኑ ለማማፀን ሚያዝያ 23 ቀን 2017 ዓ ም በካቴድራላችን ተገኝታችሁ በዓሉን በጋራ እንድናከብር በሰማእቱ ቃል ኪዳን እንድትጠቀሙ ኦርቶዶክሳዊያን ልጆቻችንን በእግዚአብሔር ፍቅር እንጋብዛለን። በሌላም ክፍለ ዓለም ያላችሁላችሁ የቦሌ ደብረ ገነት ቅዱስ ጊዮርጊስ ልጆችና እንዲሁም የሰማይቱ ወዳጆች በያላችሁበት ነዳያንን እንድታስቡ በዓሉን እንድታከብሩ ለቤተ ክርስቲያናችሁም ደግሞ የሚያስፈልገውን ድጋፍ እንድታደርጉ መልእክቴን በዚሁ አጋጣሚ አስተላልፋለሁ። እግዚአብሔር ዋርከን ቀድሰን ጸጋን በረከቱን ለሁላችን የሚያብዛለን።